የጦር ኃይሎች ጠቅላይ ታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ስለምንገኝበት ቀጠና ወቅታዊ ሁኔታዎች የመከላከያ ተቋማችን የደረሰበትን ደረጃና ሰራዊታችን ሉዓላዊነታችንን ለማስከበር እያከናወናቸው የሚገኙ ተግባራትን አስመልክተው ለሕዝብ ተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ ካቀረቡትና ካነሷቸው ርዕሰ ጉዳዮች መካከል ጥቂቶቹን መለስ ብለን እናስታውሳለን። ምስራቅ አፍሪካ የባህር እሹ ብቻ አንስተን የምናየው አይደለም። አጠቃላይ ነው መነሳት ያለበት። ስለ ደህንነት ከተነሳ በየብስም በባህርም ቀጠናው የተረበሸ ነው። ስለዚህ የባህር ደህንነት ስጋት በከፍተኛ ደረጃ አለ። ይህን ቀጠና ደህንነት በባህርም በየብስም ለማረጋጋት እኛ ተባብረን ለመስራት ዝግጁ ነን። ከዚህ ተነስተን በተደጋጋሚ ለመተባበር ብዙዎችን ጋብዘናል። ይሄን እያደረግን እያለን ግን እኛ ወደ ባህሩ እንዳንጠጋ የሚፈልጉ ኃይሎች አሉ። መንግስት እየለፋ እንዳለ እናቃለን እኛም ከመንግስት አቅጣጫ ተነስተን ብዙ ስራ ሰርተናል። ከጅቡቲ ጋር፣ ከሶማሊያ ጋር፣ ከኤርትራ ጋር ብዙ ስራ ሰርተናል። ግን ደግሞ ቻሌንጅ አለን። ቻሌንጁ ምንድነው? ኢትዮጵያን የሚጠሉ ኃይሎች በቀጠና አሉ። ይሄ ቻሌንጅ እያለም ግን እኛ የሰራነው ወደ ባህር ለመውጣት በሆነ መንገድ ለመውጣት እየሰራ ነው። አሁን አልሸባብ ለኢትዮጵያ ህዝብ የሚሆን ምን አየንዳል አልሸባብ ገብተው የገደልናቸው ኢትዮጵያውያን አሉ ሶማሌ ውስጥ። በቀደም ሱዳኖች እርስ በርስ ሲጋጩ ሱዳን ሄዶ የተቀጠራለ ተቀጥሮ እዛ ለአንዱ ወገን ወግኖ ይተዋጋለ ይሞታለ እዛ አሁን ደግሞ ለሻዕቢያ ለመቀጠል ያለው ሽሩጉድ ሊነግራችሁ አልችልም። ጠላት አዳክመናል፣ እጁን ቆራርጠናል ሚዲያ ላይ እና ዱር ገደል ላይ ግን፣ የተወሰኗል ክልሎች እየተጠናከሩ ነው። የራሳቸው የጸጥታ ኃይል እያጠናከሩ ነው። ውስጣቸውን እያጠሩ እውነተኛ የህዝብ አስተዳደር እየፈጠሩ ነው። ከፍተኛ መሻሻል አላቸው። እነዚህ ኃይሎች መጀመሪያ ክልሎች ላይ የፈጠሩትን ስጋት መከላከያ ቀልብሷል። እኛ አሁን ኢትዮጵያን የሚመጥን ሰራዊት ብለን እየሰራን ነው። በቁጥርም፣ በአደረጃጀትም፣ በስነ ልቦና ግንባታም፣ በትጥቅም፣ በቴክኖሎጂም፣ በሰራዊት አናኗሪም በሰርዓት ዋስትና ከፍተኛ ስራ ተሰርቷል። አሁን ክላሽንኮቭ ለመግዛት ወደ ውጭ ሀገር ገበያ አንወጣም። ይቅር ክላሽንኮቭ መድፍ ጥይል ለመግዛት አንወጣም። ያልደረስንበት ትላልቅ የቴክኖሎጂ ነገር ካልሆነ በስተቀር ይህን ሰርተናል። የኢትዮጵያ መከላከያ ሰራዊት ኦፊሰርም ሆነ አባል እንደዚህ አይነት ትርፍ ሰዓት ስለሰራ ኦቨርታይም ይከፈለኝ አይልም። 16 ሰዓት የሚፈጅ ስራ ከሆነ 16 ሰዓት ነው የሚሰራው፣ ዘን ከዛ በኋላ ነው የሚተኛው። ታጋይነት ማለት ይሄ ነው ታጋይነት ተቆርቋሪነት፣ አርበኝነት ማለት ይሄ ነው። አገልግሎቱን በፕራይስ አይለካ ተመልካቾቻችን አሁን ደግሞ ጠቅላይ ኤታማዦር ሹሙ ለተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ ባነሷቸው ርዕሰ ጉዳዮች ዙሪያ የሪፖርቱን አንደምታ አስመልክተው በኢፌድሪ መከላከያ ሰራዊት ሕዝብ ግንኙነት ዳይሬክቶሬትና በሰራዊታችን የክብር አባላት አዘጋጅነት ወደ ተካሄደው ውይይት ነው የምናልፈው። ክቡር ፊልድ ማርሻሉ በውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ ላይ የአስር ወር አፈጻጸም ሪፖርት ላይ ቀርበው ተጨማሪ ማብራሪያ ያስፈልጋቸዋል በተባሉ ጉዳዮች ላይ ነው ቀርበው ሀሳባቸውን ያጋሩት ምላሽና ማብራሪያ የሰጡት ማለት ነው። ይህኛ እንግዲህ መገኘት አስፈላጊነቱ ጉዳዩ በጣም ሰፊ ከመሆኑ አኳያ እንደ ሮድማፍ አይነት ቅርጽ ያለው በመሆኑ አንዳንድ ነገሮችን ሀሳቦቻችንን ብንጋራ በሚል ነው። እንግዲህ ከአጭር ጊዜ አኳያ ከመካከለኛና ከረዥም ጊዜ አኳያ ብዙ ነገሮችን ዳሰዋል። እውነት ለመናገር ቀጣናዊ ጉዳዩ ተነስተዋል። የጀግና ሀገር መከላከያ ሰራዊትን ቁመና በተመለከተም በተለያየ መልኩ ከስልጠና አኳያ ከዝግጅት ከዘመናዊ ቴክኖሎጂዎችን ከመጠቀም እንዲሁም አሁን ያለንበት የዚህ የኢንፎርሜሽን ቴክኖሎጂ ዘመን ላይ ነው ያለ ነውና በኤአይ ላይ ምንድነው መሆን መቻል ያለበት በጣም በርካታ ጥያቄዎች ተነስተዋል። በዛ ላይ ነው ማብራሪያ የሰጡት ና አንደኛ ምልከታችን ምን ይመስላል የሚለው ቀደም ሲል እንደተነሳው በመከላከያ ህዝብ ግንኙነትና በመከላከያ ሰራዊት የክብር አባላት መካከል በጋራ የተዘጋጀ መርሃ ግብር ነው ማለት ነው። ብዙ ጉዳዮች አሉ ዛሬ የምናነሳቸው። በተሻለ መጠን እንደ መግቢያ እንዲሆን ሀሳባችሁን እንድታነሱበት የምፈልገው የመጀመሪያው ጉዳይ በየትኛውም ሁኔታ በየትኛውም መልኩ ከውስጥም ሆነ ከውጭ ሊቃጡ የሚችሉ ጥቃቶችን ለመመከት የሚያስችል አቅም ገንብተናል የሚል ሀሳብ አንስተዋል። ና ይሄ በጣም ትልቅ ሀሳብ ነው። ከሪፎርም ወዲህ የገነባንበት የሄድንበት መንገድ አለ። ኢትዮጵያን የሚመስል መከላከያ በመፍጠር ሂደት ና ምን ማለት ይቻላል። እድሉን መጀመሪያ እስኪ ለአርያ ልስጥ። እንግዲህ ክቡር ፊልድ ማርሻል ሲያብራሩ በቀይ ባህር የህንድ ቅያኖስ የባህር ደህንነት ስጋት ችግር መኖሩን አንስተዋል። ኢትዮጵያ በዚህ አካባቢ እንቅስቃሴ እንደምታደርግ፣ ቀጠናው አደጋ ላይ ከወደቀ የሀገራችንን ጥቅሞች እንደሚጎዳ፣ ሀገራችን ትልቅ ሀገር መሆኗን እና ኢትዮጵያ በኮንትሮባንድ ልታኖራት የምትችል ሀገር አለመሆኗን፣ የምስራቅ አፍሪካን ችግር በተመለከተም ትንታኔ ሰጥተውበታል። ከዚህ ውስጥ ዋና ዋናዎቹን የያዝኳቸው እንግዲህ ችግሩ የባህር በር ብቻ አለመሆኑ፣ የባህር በር ስጋት ከየብስና ከንት ከባህር ጋር እንደሚያያዝ ችግሩም በየብስም በባህርም ቀጠናው የተረበሸ መሆኑን ከጠቅላላ የዓለም ካርታ ሲታይ ጥሩ ቀጠና እንዳልሆነ ደግሞ ጭምር አስቀምጠውበታል። እና አጠቃላይ በዚህ ቀጠና አካባቢ ጥናት የሚያስፈልገው ቀጠና መሆኑንም አመላክተዋል። እና ባህርና የብሱ ችግሩ ተነጣጥሎ እንደማይታይም እንደዚሁ ጠቅሰዋል። በጥባጮችን አስመልክተውም እንግዲህ በቀጠናው የሚበጠብጡ ጦር የሚሰብቁ ልማትና አንድነት የማያውቁ ግጭት ሙያ የሚመስላቸው መሪዎች መኖራቸውን ገልጸው እነዚህ እነዚህን አካላት ግን በስም አልጠቀሷቸውም፣ ያው ለመገመት ግን አያስቸግርም። ቀጠናውን ስለማረጋጋትም እንደዚሁ አንስተዋል። መረጋጋትና ሰላም በቀጠናው እንዲሰፍን በባህርም በየብስም ኢትዮጵያ ተባብራ ለመስራት ዝግጁ መሆኗን እንዲሁም የመንግስት የውጭ ደህንነት ፖሊሲ ይህንኑ እንደሚያመላክት በተለይ ከጎረቤት ሀገሮች ጋር አስተባባሪ መሆን እንዳለብንም አመላክተዋል። የትብብር ጥያቄን በተመለከተም የ ሀያ አመት ፍጥጫ አይቁም በሚል ከኤርትራ ጋር በአብሮነት እንስራ ባህር ለሁላችን የሚሉ ጥያቄዎች ከኢትዮጵያ መንግስት በኩል ለኤርትራ መንግስት ቀርቦ ያው በኋላ ላይ ግን በጋራ እንልማ እንበልጽግ የሚለውን ጥያቄ የኤርትራ መንግስት እንዳልተቀበለውና እንደውም የኢትዮጵያ መንግስት ከተለመደው መንገድ መልኩ ወጣ ባለ ነው የኤርትራን መንግስት ለማስተናገድ የሞከረው ነገር ግን የኤርትራ ፍላጎት የባህር በር ቁልፍ ይዤ እንደፈለግኩ ፈነጫለሁ አይነት ነው። እና እንደውም ለኤርትራ ሁሉ የቀረበላት ከኢትዮጵያ ማግኘት የምትችለውን የምትፈልገውን ጥቅም እንድታገኝ በአንጻሩ ኢትዮጵያ በባህር ወደቡ እንድትጠቀም ነበር። ይህንን እየታሹ እየታሹ መጨረሻ ላይ ኤርትራ ባለስልጣናት እንግዲህ ሊቀበሉት አልቻሉም ያሉት። እንደውም በኋላ ላይ ያው ወደ ኩርፊያ ገብተው ወደ አንዳንድ የጦርነት እንትኖች እንቅስቃሴዎች የሚመስሉ ነገሮች ውስጥ እንደገቡ አመላክተዋል። ከጅቡቲ ጋር እንግዲህ በደህንነት በየብስም ስለምንዋሰን ተባብረን እንደምንሰራም ገልጸዋል። ጅቡቲ ለኢትዮጵያ መውጫ መግቢያ መሆኗንም አመላክተው የጅቡቲ ኢትዮ ግንኙነት መልካም መሆኑንና አንዳንድ ጋዜጠኞች ግን ይህንን ነገር ለማጠልሸት ሲፍጨረጨሩ መታየታቸውን ጠቁመዋል። ከጅቡቲ ጋርም በመከላከያ የኢትዮጵያ መከላከያ ሰራዊትና የጅቡቲ መከላከያ ሰራዊት በአብሮነት እንደሚሰራም እንቅስቃሴም እንደሚያደርግ በቀጠናው የደህንነት ጉዳዮች ላይ አብሮ እንደሚሰራ ገልጸዋል። ከዚሁ ጋር ተያይዞ የሶማሊያንም ጉዳይ አንስተዋል። አንደኛው ቀይ ቀጠናው አካባቢ ስለሆነች እና አልሻባብና አይሲስ መኖራቸው በሶማሊያ የኢትዮጵያ መከላከያ ሰራዊት መቁሰሉ፣ መሞቱ፣ ይህን ሁሉ መስዋዕትነት መክፈሉ ብዙ ዓመት በሶማሊያ ውስጥ ማሳለፉን ለዚህም ደግሞ የኢትዮጵያ ዓላማና ግብ ይህንን በማድረጓ የኢትዮጵያና ዓላማ ግብ ምንድን ነው ለሚለው በሶማሊያ ያን ሁሉ መስዋዕትነት የተከፈለበት ሚስጥሩ የቀጠናውን ደህንነትና ሰላም ለማስከበር መሆኑ የኢትዮጵያ ጥቅሞች ለማስከበር በተለይ ሶማሊያ ውስጥ መስራት ያስፈለገበት የኢትዮጵያን ጥቅሞች ለማስከበር ነው። በተጨማሪ ሶማሊያውያን ወንድሞቻችን ሰላም አግኝተው ጠንካራ መንግስት እንዲመሰርቱ ባህሬን የሚረብሹትንም ለመቆጣጠር እና ኢትዮጵያ መከላከያ ሰራዊት ወይም የኢትዮጵያ መንግስት ይሄን በማድረጉ ለኢትዮጵያ ውለታ ለዚህ ውለቷ ያገኘችው ምላሽ ምንድን ነው ብለን ካልን መልሱን ከዛው ከማብራሪያው ላይ እናገኛለን። ከፊልድ ማርሻል ብርሃኑ ወደ ባህር በር ኢትዮጵያ እንዳትቀርብ የተደረገው ማለት ነው። ለዚህ ሁሉ ቀጠናዊን ለማረጋጋት የከፈለችው መስዋዕትነት ወደ ባህር በር ኢትዮጵያ እንዳትቀርብ ይህን የሚሰሩት ደግሞ ግንባር ፈጥረው ነው። ኢትዮጵያ እንዳትጠነክር እንዳትጠቀም ይህን የሚያስተባብር ደግሞ አካል አለ፣ ባለቤት አለው አሉ። ባለቤቱንም ባይገልጹልን ያው ሁላችንም የምናውቀው ነው። ከባህር በሩ ባሻገር ግድቡም ላይ የሴራው ርብርብ አለ። አባይ ግድብ ሄደን የግድቡ ከመጀመሪያ ጀምሮ ሲጀመር የነበረ ኢንጂነር ያስጎበኘን የገለጸልንን ነገር ሰሞኑን በከዚሁ ውይይቱም ውጪ ክቡር ፊልድ ማርሻል ገልጸውታል። ገና ብረት ድንጋይ ምናምን መውሰድ ሲጀመር እዛ አካባቢ መሳሪያ እንዲታጠቁ ተደርጎ ግብጾች እንትን አድርገውበት መሳሪያ መተኮስ ተጀመረ፣ እንትኖች ላይና ብዙ መስዋዕትነት የከፈሉ የመከላከያ ሰራዊቶች እንዳሉ በዚህ ለመግለጽ ነው። እንግዲህ ግድቡም ላይ ባህር በሩም ላይ ነው ኢትዮጵያ ላይ ርብርብ እየተደረገ ያለው። አሪያ ሙሉ ሰመሪን የሰጠን ማለት ይቻላል። ሰመሪያ ያዝ አርጎልናል። እሱን አሪፍ ነገር ነው። ከሁሉም አቅጣጫ የሚቃጣ ጥቃትን ለመመከት የሚያስችል አቅም ተገንብቷል ተብሎ ሲባል ምን ማለት ነው? እንዴት ነው ማለት? በዚህ ሰባት አመት የመጣንባት ትንሽ አድሬስ እናድርጋት። በመጀመሪያ ደረጃ በአመራር ደረጃ እንመልከተው። በአመራር ደረጃ ማለት የመከላከያ አመራር የነበረውን ዝም ብለህ ምናልባት የቀድሞ የኤታማዦር ሹም ጀነራል ሳሞራ ዩኑስ ሲናገሩ ካስታውሳቸውን የሚዲያ ላይ ሲናገሩ ነበርና የለውጡ ሰሞን አብይን እሰረው ብሎት እንደነበረ ይናገራሉ። የለውጡ መሪዎችን እሰር ተብለው እንደተባሉ እሱ የሚያሳይ ነገር አለ መከላከያ ፋይዳው ምንድን ነው? ስራው ምንድን ነው? ምን ሲያደርግ ነበረ? ምን አይነት ሚና ሲወጣ ነበር ትላለህ? እኛ የቀድሞ እሳቸው በእሳቸው ምትክ የመጡት የቀድሞ እንዲሁ ኤታማዦር ሹም ጀነራል ሳረ ያለፉበት ሁኔታ ታስታውሳለህ። በአመራር ደረጃ የተረጋጋ እንዳልነበር፣ የደቡብ እዝ ላይ የነበረ ችግር አለ፣ ምስራቅ እዝ ላይ ጀነራል ኳርተር የነበረበት ሁኔታ አለ። ሰሜን እዝ ላይ የመከላከያ አመራሩ በራሱ የገጠመን ተግዳሮትን አስበው ምናልባት በሰሜን ህዝብ ሲጠቃ ከዛ አመራሩ እዚ የነበሩ የመከላከያ አመራሮች ለቀው የሄዱበት ሁኔታ የምታስታውሱት ነው። ቀድሞ ወጥቶ የነበሩ የቀድሞ መከላከያ አመራሮች ደግሞ ተመልሰው የገቡበት ሁኔታ ተመልከተው። በአመራር ደረጃ የመጣው ሽግሽግን አሁን ያለው የመከላከያ አመራርን ተመልከተው። አሁን የተፈጠረው እዛ ውስጥ የምናየው ለበጎም ለመጥፎ ተብሎ የተደረገ የተከሰተ ችግር መልካም እድል ይዞ የሚመጣበት ላይክ ለምሳሌ አሁን ቀድሞ የነበረው በአመራር ደረጃ የነበረው ችግር የአንድ ብሄር የበላይነት ተዋጽኦ ኢትዮጵያን የማይመስል ምናምን ነበረ። ሁላችንም የምናውቀው ነው። ስንቃውሞ የነበረ ነገር ነው እና ሰሜን ህዝብ ጥቃት ተነስቶ ጦርነት ተነስቶ እንትን ሲል በጊዜው በመደበኛው አሰራሪ ላስወጣና ላስተካክል ብለህ የማትለው ችግር በራሱ ጊዜ ሶሉሽን ይዞ ልህ መጣ። ሰዎቹ የተወሰኑ ሰዎች አኩርፎ ሲሄዱ መሸጋሸጉ መጣ። በግፍ ተገፍተው ወጥተው የነበሩ ሰዎች ተመልሶ ወደ ስራቸው የተመልሱበት እንደ ጀነራል ባጫ እንደ ጀነራል አበባው አሁን ያለው ማወቅ እንደ ጀነራል አምሸትን ተመልከታቸው እና ይሄ በአመራር ደረጃ ነው። በሰራዊቱ ደረጃ ዝም ብለ ተመልከተው፣ ማሳየት የፈለኩ ነገር ስላለ ነው። ዛጋ የአብዲሌ ጉዳይ ሰሚ ምስራቅ ላይ ችግር ተፈጥሮ ልዩ ኃይሉን ማኔጅ ያደርግንበትን ተመልከተ። አዲስ አበባ ላይ ግርግር ተነስቶ ቤተ መንግስት ግርግር ተነሳበትን ኮማንዱ ራሱ የዚህ ሰንሰለቱ ራሱ ላልቶ የነበረበትን ደረጃ ተመልከተው። ሰሜኑን ጦርነት ተመልከተው። ከዛ ሸኔ የመጣበት ሁኔታ ተመልከተው። ከዛ ፋኖ የሚለው ጉዳይ ተነስቶ የመጣውን ተመልከተው። ከዛ አልሸባብ ጋር የመጣውን ችግር ተመልከተው። እዚህ ውስጥ ምን ያሳይ ምን እናያለን መሰለ ሰራዊታችን የነበረበትን ደረጃ አርባ ሺ ለ ሁለት መቶ አርባ ሺ ነበረ ህወሀት በቅርቡ ወጡ ዳታዎች በግልጽ የሚያሳየ እሱ ነው። አንድ ለአምስት ማለት ነው የመጀመሪያው ነገር ማየት ያለብን በእያንዳንዱ ስቴፕ ላይ የኢትዮጵያ መከላከያ ሰራዊት ቻሌንጅ ለማድረግ የምትፈጥራቸው ችግር ምን ያህል አጠናክሮት በኳሊቲም በብዛትም በአመራር ደረጃ ልባል። መጀመሪያ አመራሮቹ ለቀው ሲሄዱ ተገፍ ይወለ የአንድ ብሔር የበላይነት አለ፣ አመራሩ ችግር አለበት ብለን ስንል የነበሩ ሰዎች ሰዎቹ በራሳቸው አኩርፎ ሲሄዱ የብሔር ተዋጽኦ እንዲሰካከል ድል ፈጠረል። መጀመሪያ እነሱ የጦር መኮንኖቹ አኩርፎ ሄዶ ችግር ተፈጥሮ አመራር የለም ኢትዮጵያ አደጋ ትወድቃለች ነበራል። የፈጠርከው ችግር ለመከላከያ ሰራዊት አዲስ እድል ይዞለት መጣ። የሰሜን ህዝብ ጥቃት ምን የፈጠረው ችግር አስብከው 40 ሺ ጦር የነበረውን በአስር ጥፋ አባዛውና የሰራዊቱን ቁጥር ያበዛንበት እድል ተመልከተው። በውጊያ የደነደነ ሰራዊት መገንባታችን ዝም ብሎ በስልጠና በምን ማታገኙ ባትን ሃርድ እንዲሆነ በውጊያ በተግባር ተፈትሾ የጠነከረ ሰራዊት ለመገንባት አስቻለ። በእያንዳንዷ እድል አሁንም ቢሆን በቀጣይ ሌላ እድል ቢመጣ ብለ ሌላ ውጊያ ሌላ ቻሌንጅ ቢመጣ ምን ያመጣል ብለ ብትለይ የመከላከያ ሰራዊትን አቅም ከማደን ከማጠንከርና ከማደንደን ባለፈ መመከታችን የማይቀር ነው። የመጀመሪያው ፕሪንሲፕል በእያንዳንዱ ስቴፕ ያሳየን እሱ ስለሆነ ከአዲስ አበባ ዙሪያ ወጥተን እስከ ባህር ዱሪያ እስከ ሁለቱ ባህር ወንዞች ከአባይ እስከ ቀይ ባህር የምናይበት አሁን አንተ ያነሳውን ጉዳይ እንደዛ ብለህ ጂኦፖለቲክሱን ብናየው የኢትዮጵያ ህልውና የኢትዮጵያ ብሔራዊ ጥቅም የሚወሰነው በሁለቱ ነው። ቀይ ባህር አለ፣ አባይ አለ። ከቀይ ባህር እስከ አባይ ባሉት ነው የእኛ ስትራቴጂክ ኢንተረስቶች የሚከበሩት። እነዚህ ፊልድ ማርሻል በቀደሙ ሲያነሱት የነበረው ከየብስ ወደ ባህር ከባህር ወደ የብስ የሚሉት ይህን ነው። ልብ አድርጎ ህዳሴውን ግድብ ለመገንባት የምናደርገውን ጥረት እሳቸው ባነሱትና ከዚህ ቀደም ጠቅላይ ሚኒስትሩ በዚህ ጉዳይ አንስቶት የነበረው ና ሱዳን ውስጥ 15000 ሰራዊት አሰልጥ ነው ህዳሴውን ግድብ ለማደናቀብ ሲያደርጉት የነበረው እንቅስቃሴ እኛ ከዚህ ቀደም ይቀስ እያል ነበር ሚዳላ ሶሻል ሚዲያ ስናወራ የነበረው ለማመን የሚከብድ ስለው ህዳሴውን ግድብ ብቻ ለማደናቀፍ 15 ሺህ ሰራዊት ተመድቦ በእያንዳንዱ ስቴፕ ቦምብ እየተከለ ሲሚንቶ እንዳትወስ ምንት እንዳትወስ ሲደረግ የነበረው ነገር አስቡ። ይሄ አንደኛ ውሃ ነው። ግን ልብ ብላችሁ ካስታውላችሁት ህዳሴው ግድብ እየተሞላ እየሞላን እየሞላን እሱን እየገደብ እየጨረስ እያጠናቀቅን ስንመጣ ቀጥታ ጉዳዩ ከአባይ ወደ ቀይ ባህር ሲዞር ታየዋለህ። የተቀናጀ ነው የሚሉትም ነዛ ነው። ከዛ ይህን ጉዳይ ስናነሳ አሁን ሁለቱ የተቀናጁ መሆናቸውን ቀይ ባህር ላይ ማለት ህዳሴው ግድብ ላይ አሁን ግብጾች አሉ። በነገራችሁ ላይ የግብጽን ጉዳይ ስናየው እንዴት ነው? በሁለቱም ጉዳይ ነው ማየት ያለብን። ብዙ ጊዜ እሱን ስናየው በጣም ግልጽ ነው የሚሉን ቀይ ባህር ከዚህ ጀምሮ ከሱዝ ካናል ጀምሮ ባቤል መንደብ ይመጣል፣ ወደ ኤደን ይመጣል። በዚህ ከኢትዮጵያ ጋር ተፎካካሪ ናቸው። ፒር ኮምፒውተር ናቸው። ኢትዮጵያና ግብጽ አቻ ተፎካካሪዎች ናቸው በስልጣኔ በህዝብ ብዛት እና አሁን ባልኩ መልክዓ ምድራዊ ጉዳይ ስንመለከተው በቀይ ባህር ከላይ ሱዝ ካናል መግቢያ ከሆነ ባቤል መንደብ መውጫ ነው። ባቤል መንደብ የገባ በባቤል መንደብ የገባ በቀይ ባህር ነው የሚወጣው። ከሁለቱ አንዱን የያዘ ሌላኛውን ተጽዕኖ ያሳድራል ማለት ነው። ቀይ ባህርን ካያዝክ ባቤል መንደብ መውጫ ነው። እኩል አቻ ተፎካካሪ ትሆናለ ማለት እዛ ላይ ነው ውድድራቸው ነው። በአባይ ላይ ከመጣ ደግሞ አባይን እዚህ ጋር የያዘ ከላይ ግብፅን ይይዛል ማለት ነው። ሁለቱም በዚሁ አንድ ሪሶርስ ላይ ተፎካካሪ ናቸው። በአባይ ወንዝም በዚህ በቀይ ባህር ነው። ከዚህ ተነስቶ እስከ ላይ ግብጽ ይደርሳል። እታች ደግሞ ብትወር እስከ ታንዛኒያ ይደርሳል። ታንዛኒያ የምንደርሰው የህዳሴው ግድብ ማለት ነው የአባይ ወንዝ ቪክቶሪያ ሐይቅ ድረስ መነሻው እዛ ስለሆነ፣ ከዛ አባይ ህዳሴ ግድብን አመነጨንኛ፣ ለምሳሌ ሀይል አመነጨን፣ ሀይሉ ድረስ ይሄዳል። ከህዳሴ አመነጭ በሱዳን አድርጎ ኢስት አፍሪካን ፓወርፑል በሚለው ሄደ ብትመለከተው የሀይል አመንጭ የህዳሴው ግድብ ሀይል በሱዳን አቋርጦ ግብጽ ደርሶ እስከ ሊቢያ ይደርሳል። ማፑ የሚያሳየው እሱ ነው። ኢስተርን አፍሪካ ፑል የሚለው ኢስት አፍሪካ ፓወር ፑል የሚለው ማለት ነው። ታንዛኒያ ይደርሳል። በዛ ጊዜ አሁን ኢንተርኮኔክትድ አድርገው እኛ እየሄድንበት ያለው አንግል ምንድን ነው? በዚህ ከዚህ አንጻር እኛ ሀይል እናመነጫለን። ሀይል ማመጨት ብቻ አይደለም። ከታንዛኒያ ትነሳለ፣ ኬንያ ትገባለ፣ ኢትዮጵያ ትመጣለ፣ ሱዳን ትደርሳለ፣ እስከ ግብጽ ኢንትግሬት እናደርገዋለን። ከግብጽ ተነሳለ ኢትዮጵያን ተቆርጣለ እስከ ጅቡቲ በኤሌክትሪክ ኢንትግሬት እናድርጋቸው። አሁን ይሄ ውሃ ነው። በዛው ልቀይ ባህርን እንሄዳለን እኛ ቀይ ባህርን ምን እናድርግ ነው? ኢኮኖሚ ነው፣ ትራንስፖርት ነው። እንሄድ፣ ከየት? ከግብጽ ባቡር መስመር አለ። ከዚህ ከጅቡቲ እስከ ዳካር ሴኔጋል የሚደርስ ባቡር መስመር፣ እሱን ኢንትግሬት እናድርግ። የእኛ እንቅስቃሴ እዚህ ውስጥ ማየት ያለብህ ነገር ግን ምንድን ነው? በአባይ ወንዝ እኛ ላይ ጥገኛ የሆኑ ሀገራት አሉ። በቀይ ባህር ላይ እኛ ላይ ጥገኛ የሆኑ ሀገራት አሉ። ጥገኛ የሆኑት ሀገራት ለምንድን ነው? አንደኛዎቹ የእኛን ኢኮኖሚ ማውዙን ማነቂያ ጉሮሯችንን ይዘው ማኔጅ ማድረግ ይፈልገዋል። ላይክ ጅቡቲ ልትል ትችላለ፣ ላይክ ኤርትራ ልትል ትችላለ። ኢኮኖሚካሊ ዲፔንደንት ናቸው። የእኛ ገቢ ውጭ ንግድ ላይ የተመሰረቱ ናቸው። በቀይ ባህርም ባ በአባይ ጉዳይ ሆን ግብጽን ብትመለከተው፣ ሱዳን ብትመለከተው ጥገኞች ናቸው። ከኢትዮጵያ በሚሄዱ ውሃ ላይ የተመሰረቱት። እዚህ ጋር እኛ አሁን ቅድም የህዳሴውን ግድ ባሳየው ነገር አካሄዳችን እንዴት ነው? እንትግሬት እናርግ፣ እናስተሳስረው፣ እንትንበለው ነው የኛ አካሄድ። የእነሱ ደሞ እነዚህ ጎረቤቶቻችን በተለይ በኔጌቲቭ እይታ ማየት የለብንም። እነሱ የሚያስቡት ነው። እኛ ላይ ጥገኛ ስለሆኑ ሁለት ኦፕሽን አላቸው። አንድ፣ ትብብር፤ ሁለተኛ፣ ማሴር። ትብብር የሚፈልጉት ላይ ካሁን ለምሳሌ ኬንያ አለች። በቃ በኢኮኖሚ ትብብር አደረገች። ሳፋሪኮም እዚህ ነው፣ መንገድ እንገናኛለን። በወታደራዊ እንቅስቃሴን ትብብር አድርገን ሸኔው ከዛ አካባቢ ጸረ ሰላም ኃይሎች እንዴት አድርገን ያስወጣና መንገድ አለ። አሁን ያ ትብብር ማሳያ ነው። ኤርትራ ነው አሁን ብትመለከተው፣ የትኛው ይሻለኛል ነው የሚያሰለው። ሲያሰላ፣ እንዴት አርጎ ነው የሚያሰለው? ከኢትዮጵያ ጋር ብተባበር ይሻለኛል ወይስ ከጠላት ጋር ባሴር ይሻለኛል? ግብጽ፣ ዋና የኛ ፒር ኮምፒውተር ግብጽ ናት ይላል። እኛ ጋር ካኮረፈ ሄዶ ግብጽ ጋር ነው የሚያሴረው። ግብጽ ጋር ሄዶ የሚያሰር ከሆነ ኢትዮጵያ ውስጥ ላሉ ጽንፈኞች መሸሻና መሸሸጋ ይሆናል። ይሄ አካል ከዛ ደግሞ አጀንዳ ይቀበላል። የግብጽ ላላክ ይሆናል። ወደኛ ቅጥረኞችን ያሰማራል። ይሄ ነው አካሄዳችን። አሁን በዚህ አካሄድ ነው ነገሩን ስታየው የብሱና ውሃው እንዴት እንደሚቀላቀል። ከአባይ ባንድ የተነሱ ግብጾች ባንድ የተነስተው ከሶማሊያ ከማነ ኤርትራና ጋራ ሆኖ ጥምረት የፈጠሩበት አግባብም እዚህ ነው። ህዳሴ ግድብ ሲጠናቀቅ ነው ሶስቱ ጥምረት መስርተው ሜሞራንዶ ኦፍ አንደርስታንዲንግ መቃወም ጀመሩ። ከዚህ አንጋ ነው ስትራቴጂካ እንቅስቃሴው ብና ጎረቤቶቻችን የሚያደርጉት እንቅስቃሴ። የኛ አካሄድ በጥቅሉ ወታደራዊ አቅም ስንገነባም ለጉልበት ለማስፈራራትና ሌሎችን ለመቀማት ሳይሆን በጥቅሉ መታየት ያለበት ትብብርን ቅድሚያ የሰጠ አካሄድ፣ ለትብብር ከማሴር በኢትዮጵያ ላይ ከማሴር ከኢትዮጵያ ጋር መተባበር አዋጭ እንደሆነ ለማሳየት የመጀመሪያ የምታደርገው ነገር በሴራ ኢትዮጵያ ማንበርከክና ማሸነፍ እንደማትችል ሰጣ ነው። እዛ ደግሞ ጠንካራ መከላከያ ሰራዊት መገንባት ይኖርባል። ስትገነባ ከማሴር ይልቅ መተባበር እንደሚበጃ ነው ወደ መስመር እንዲመጡ ወይም ደግሞ በዚህ አግባብ የማይሳካ ከሆነ ያለው አመራር ያን ማረግ ከሆነ እንደ ኤርትራ ባሉት ሀገራት ለምሳሌ ከሴራና ከይሄ አሁን ከተለመደው አካሄድ ወጥተው ትብብር የሚያስቀድም አመራር ወደፊት እንዲመጣ የሚችልበት እድል ፈጠራ የሚል ተስፋ አለን ብለን ነው ከዚን ቀል ነው መናየው